አብርሸ እስከ ዛሬ ቪዲዮ የሰሩት ለምን እንዴት እንደሆነ በግልጽ ተናገሩ። ሩታና ፈዋድም በዚህ ሀሳብ ባለመስማማት ፍቅርዬን እንግዲህ ሀሳቧን ነቅፈዋ ትተዋት ሄደዋል ማለት ነው። ፍቅርዬ አይዞች፣ ሰዎችን በንግግር ማስረዳት ካልተቻለ በተግባር ማስረዳት ይቻላል። ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ። በዚህ ቲቪ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮውን ስትጀምሩ በላይክ ጀምሩ። ሁልጊዜም ለምታበረታቱኝ አሪፍ የሆነ ሀሳብ አስተያየት፣ ኮሜንት ላይ ስለምትጽፉልኝ ካለባ አመሰግናለሁ። የተለያዩ የምግብ አሰራሮች አሉ። እነሱን እያያችሁ እንዲሁም ደግሞ ምግቡ ተተመቻችሁ ጎረስ እያደረጋችሁ እየተጋበዛችሁ እኔ ጋር በታችሁ ወሬ ብቻ ሳይሆን ምግብም ተመግባችሁ ነው የምትሄዱት፣ እና ዘና እያላችሁ በቪዲዮም እንዲሁም ደግሞ እየተመገባችሁ ትሄዳላችሁ እላችኋለሁ። ዛሬ ሩታ አብርሽን እንዲሁም ደግሞ ፈዋድና ፍቅር በአንድ ላይ ቪዲዮ ሰርተዋል ማለት ነው። ይህ የሆነበት ምክንያት ደግሞ እስከ ዛሬ ስለተፈጠረው ነገር ፍቅር ለማስረዳት ሞክራለች፣ እነሱ ባይረዷትም ማለት ነው። በነገራችን ላይ ሰዎችን በንግግር ማስረዳት ካልተቻለ በተግባርን ማስረዳት ይቻላል ማለት ነውና የመጨረሻ ጽሁፏ፣ የፍቅርዬ አሳዝኖኛል፣ አንድ ቀን ትረዱኛላችሁ ብላ ጽሁፉ መጨረሻ ላይ ይነበብ ነበረ ማለት ነውና፣ ፍቅር አይዞሽ አንቺ ማድረግ ያለብሽ ሽን ወይም ደግሞ የምትችውን ነገር ሁሉ ሞክረሻል ማለት ነው። ያ ደግሞ አልተሳካም ማለት ከአንቺ ስህተት አለበት ወይም ደግሞ አንቺ አልቻልሽም ማለት አይደለም። ሰዎችን ደግሞ በተግባርም ማስረዳት ይቻላል። አንዳንድ ጊዜ ተናግረሽ ወይም ደግሞ አንቺ በምፈልጊውና አንቺ ባቀርሺው ልክ ላይሳካ ይችላል። ያልተሳካም ማለት ደግሞ እያንዳንዱ የመሰሪያቸው ነገሮች ሁሉ ስህተቶች ናቸው ማለት አይደለም። እያንዳንዱ ቀን የመሰሪያቸው ቪዲዮዎች፣ አንደኛ ተመልካች የሚሰጥሽ ሀሳብ አስተያየት፣ ወይም ደግሞ አንቺ የምትሰሪው መለስ ብለሽ የምታየው ከሆነ ከራስሽ ቪዲዮ ራሱ እያንዳንዱን ነገር መረዳት ትችያለሽ። በዚሁ አጋጣሚ ግን ማንኛውም ሰው ሊረዳው የሚገባው ከዛሬው ቪዲዮ፣ ምክንያቱም እሷ ስትናገር የነበረው ነገር ምንድን ነው፣ እነሱን ለማስታረቅ ብዬ ነው ይህን ያደረግኩት ብላለች ማለት ነው። እና እነሱን ለማስታረቅ ብለሽ ከሆነ ይሄ ነገር እስከ ዛሬ ድረስ አንቺም አብርሽም ስታደርጉ የነበረው መጀመሪያ ላይ ፎአድን ነግረሽው ወይም ደግሞ አስረድተሽው ቢሆን ይህ ሁሉ ነገር አይፈጠርም ነበረ ማለት ነው። ምክንያቱም እዛ ጋር ፎአድን ፍቅረኛ ነው ብለሻል። የምትወጩ የምታከብረው ነው ሁልጊዜም ትናገሪያለሽ። ሩታ ላስታርቅ ስለሆነ ይሄ ነገር እንደዚህ አለ ብለሽ መጀመሪያ ላይ በግልጽ ብታስረጀው እሱ ከፈቀደልሽም መስራት ትችላለሽ፣ ካልፈቀደልሽም ደግሞ በሌላ አይነት መንገድ መስራት ይቻላል እንጂ የራስሽን ሕይወት አደጋ ላይ ጥለሽ የሌሎችን ማዳን አይጠበቅብሽም ማለት ነው። ምክንያቱም ሩታ ራሱ እየተናገረች ነበረ። እንዴት ነው የራስን ሕይወት አደጋ ላይ ጥሎ የሌላን ሰው ሕይወት የሚያስተካክለው እያለች ስትናገር ነበረ። ፍቅርም ደግሞ ለማስረዳት ሞክራለች። ቢሆንም ግን ፎአድም ትቷት ነው ሄደው ሩታም እስከ መጨረሻ ድረስ ልታዳምጣት አልቻለችም። ሩታም የራሷን ንግግር ብቻ የራሷን ሀሳብ ለፍቅር ነገረቻት። ከዛ በኋላ ትታት ነው ሄደችው ማለት ነው። እኔ እኮ ግን አልጨረስኩም እያለች ነበረ ፍቅር፣ ምክንያቱም የእሷን ሀሳብ አላዳመጧትም በትክክል። በነገራችን ላይ የሰው ልጅ አንድ ጋር እንደዚህ ሆኖ የሀሳብ መለዋወጥ ግዴታ ነው ማለት ነው እና ተናግራችሁ እሷ እያዳመጠቻችሁ ነበረ እናንተም ደግሞ በተመሳሳይ ሁኔታ እሷ መናገር የፈለገችውን ነገር ተናግራ እስከምትጨርሽ ድረስ ብታዳምጧት። የሆነ ነገር ልትናገር ትችላለች ማን ያውቃል እና ፈዋድ በእርግጥ ተናዶ ወይም ደግሞ ተበሳጭቶ ሊሆን ይችላል እነሱን ለማስታረቅ ብለሽ የእነሱን ህይወት ለማትረፍ ብለሽ የእኛን ህይወት ገደል ሰደሸዋል ብሏል ማለት ነው እና የእነሱን ፍቅር ከአንተው እንዳደረገችበት ነበረ የተናገረው በእርግጥ ሁሉን ነገር ተነጋግረው ወይም ደግሞ ተመካክረው ቢሆን ኖሮ ይህ ነገር አይፈጠርም ነበረ ማለት ነው እና የተወሰነ ያክል እነግርሃለሁኝ ያን ያክል ግልጽ ባላደርግልህም ብለዋለች ማለት ነው በፍቅረኛ ሰዎች መካከል ግዴታ ግልጽነት ያስፈልጋል ማለት ነው እና እያንዳንዱ ነገር ተመካክራችሁ ይሄን ላድርገው ወይ ይሄንን ይመቻሉ ወይም በዚህ ሀሳብ ተስማማለ ወይ ብለሽ ቢሆን ኖሮ እያን ያክል ላይቀየም ወይም ደግሞ ላይበሳጭ ይችል ነበረ ማለት ነው። እናንተ ደግሞ ፊትም ላይ ፍቅረኛሞች ስለነበራችሁ ሁለቱም የሚያምኑት ምንድን ነው ምናልባት ፍቅራቸው ወደ ኋላ የነበረው ወደፊት ተመልሰባቸው እንደሆነ ብለው ሊያስቡ ስለሚችሉ በዛ ምክንያት እንግዲህ የመቀያየም ነገር ሊፈጠር ይችላል ማለት ነው እና ሩታም ጋር አፏድም ጋር ምንም ነገር አይፈረድባቸውም ማለት ነው። የራስን ሕይወት ገድል ሰዶ ግን የሌላን ሰው ሕይወት ማዳን ተገቢ ነው ብዬ አላስብም። መልካምነት ጥሩ ቢሆንም መልካም ቢሆንም ግን ደግሞ የአንቺም ሕይወት መጥፎ ችግር ላይ ሳይደርስ ወይም ደግሞ የእነሱም ማስተካከል ካለብሽ በጥሩ ሁኔታ ማስገድ ይቻል ነበረ ማለት ነው። የተፈጠረውን ችግር ሁሉ ከፉአድ ጋር የነበረውን በምችለው ነገር አስተካክላለሁ እያለ ነበረ አብርሽ ማለት ነው። እስቲ እንግዲህ እስከ የት ድረስ ትሄዳለህ እናያለን፣ እናያለን። ልክ ፍቅር እና የሩታን ህይወት ለማስተካከል ወይም ደግሞ ለማስታረቅ ብላ ብዙ ጉዞዎችን ታጎዛለች። አንተ ደግሞ ፍቅርና ፉአድን ለማስታረቅ ብለክ እስከምን ድረስ እንደምትረዳ ደግሞ ወደፊት የምናይ ይሆናል ማለት ነው። ምክንያቱም ድራማው ስለሚቀጥል በዚህ ያበቃ አይመስለኝም። በዚህ ያበቃ አይመስለኝም ማለት ነው። ምክንያቱም አሁን የተለያዩት በስምምነት ያለ መግባባት ነው የተለያዩት እና ግዴታ መስማማት ስላለባቸው እንግዲህ ወደፊት ሩታና አብሪስ ተስማምተው ከዛ በኋላ ደግሞ ፎአዲን እና ፍቅርን እንደሚያስታርቋቸው ተስፋ እናደርጋለን ማለት ነው። ምክንያቱም አሁን ላይ በጅምር ነው የቀረው አብርሽም ደግሞ ከዚህም በላይ ሰዎችን ማስረዳት አልችልም ብሎ እሷና እሱና ፍቅር ጋር የነበረውን ግንኙነታቸው ምንም አይነት ነገር እንደሌለ እንደሚያከብራትና እንደሚወዳት ብቻ ነው ተናግሮ የሄደው ማለት ነው። ስለዚህ ቀጣው ደግሞ ሩታና አብርሽ ተስማምተው ፉአድና ፍቅርን አስማምተው ሁሉም ወደ እየነበሩበት እንደሚመለሱ ተስፋ እናደርጋለን። ፍቅርዬ ደግሞ አይዞሽ፣ የምችለውን ሁሉ ነገር ሞክረሻል። መሞከር ጥሩ ነው፣ ጎበዝ ግን ደግሞ የራስሽን ፍቅር ገደል ሳይከቱ ራስሽን አስደስተሽ ከዛ ደግሞ የሌሎቹን ሰላም መፍጠር ትጂ ነበር። እንግዲህ ምንም ነገር ማድረግ አይቻልም። እያንዳንዱ ጥፋት ወይም ደግሞ እያንዳንዱ ቀን ህይወት ታስተምራለች። ሰው ፍጹም አይደለም ስህተት አይፈጥርም አይደለም ስህተት ሊፈጠር ይችላል። ግን ደግሞ ሰው ከስህተቱ መማር መቻሉ ነው ዋናው ነገር ማለት ነው እና አትተግዢ። ሰዎችን ለማስረዳት ብለሽ ደግሞ ብዙ ርቀት አትሄጂ። ሰዎች በተግባር ሊያምኑ ስለሚችሉ አይዞሽ፣ በርቺ።